አሁን ባለንበት ከፍተኛ ፉክክር እንዲሁም መፍጠልና መፍጠር የሚጠበቅበት ጊዜ ውስጥ አገልግሎትን እና ምርትን ጥራት ባለው መልኩ ተደራሽ ማድረግ የአንድን ተቋም ቁልፍ ተወዳዳሪነት የሚያረጋግጥ የህልውና ምሰሶም ነው። የተቋም ዘላቂነትና ተሻጋሪነት የሚረጋገጠው በተሰማራበት መስክ የመወዳደሪያ አቅም ፈጥሮ በተለይም በዓለም አቀፍ ደረጃ ተወዳዳሪ መሆን ሲቻል ብቻ ነው። የኢንፎርሜሽን መረብ ደህንነት አስተዳደር ሁላችሁም እንደምታውቁት ላለፉት አስራ ስምንት ዓመታት የተለያዩ ምርቶችና አገልግሎቶችን ለባለ ድርሻ አካላት ሲያደርስ ቆይቷል። በዚህ ሂደት ውስጥ ስለ ጥራት ያላወራንበት ጊዜ የለም። በተለይም የኛ የስራ ባህሪ አገልግሎት የምንሰጥበት ዘርፍ እንደመሆኑ መረጃና የቴክኖሎጂ ጉዳዮች ምንም አይነት የጊዜ ዲሌይ ሴንሲቲቭ ወይም ፍጥነትን የሚጠይቁ እንደመሆናቸው በጥራት ካልተደረገ መሰጋት የብዙ ዜጎችን ሕይወት የሚያዛባ በተለይ ምርቶቻችን ሀገር በሀገር ውስጥ የለሙ ዓለም አቀፍ ተወዳዳሪ ይሆናሉ ስንል እነዚህ ነገሮችን ታሳቢ ያደረገ መሆን አለበት። ይሄ እንግዲህ በዓለም አቀፍ ደረጃ ተወዳዳሪነት ብቻ ሳይሆን ደንበኞቻችን አገልግሎት የምንሰጣቸው፣ ምርት የምንሰጣቸው እንዲሁም የስራ ባለቤት የሆኑ የተወካዮች ምክር ቤት ቋሚ ኮሚቴውን ጨምሮ ሌሎች የሚቆጣጠሩን አካላት በእኛ ላይ እምነት እንዲጥሉ ያደርጋል። ለዚህ ስራ ስንጀምር በተለይ የሳይበር ኢንዱስትሪ ዘርፍ ሁላችሁ እንደምታውቁት በአለም አቀፍ ደረጃ በየቀኑ የሚለዋወጥ በማይክሮ ሰከንዶች ምርቶች የሚወጡበት ዘርፍ እንደመሆኑ የጥራት ስራ አመራር ስርዓትን ተግባራዊ ማድረግ ለእኛ ይበጃል ወይ የሚለውን ክርክር ነው የጀመርነው። ቅድም ሀሊባል ሲያነሳ እንደነበረው በተለይ በእኛ የስራ ከባቢ ሁሉንም መስክ በስራ አመራር ሂደት ውስጥ መዳሰስ እንችላለን ወይ የሚሉ ክርክሮችን አድርገን ነገር ግን ተቋማችን ደግሞ ሀያ አንድ ኢኒሽቲቭዎችን ለይቶ በወቅቱ ተግባራዊ ለውጥ ልናመጣባቸው፣ ዓለም አቀፍ ተወዳዳሪ ልንሆን፣ የተሰጠንን ሀገራዊ ተልዕኮ ልንወጣ ከሆነ የአሰራር ስርዓታችንን ማሻሻል ይገባናል በሚል ሁሉም ክፍሎች ላይ ተግባራዊ ለማድረግ ቆርጠን ገብተናል። በዚህ ሂደት ቅድሚያ መስጠታችን እንዳለ ሆኖ በተለይ የቴክኖሎጂ እድገት በየቀኑ መለዋወጥ፣ የስራ ሂደት ባለቤቶችን የአሰራር ስርዓት አፌክት የሚያደርግ መሆኑን የሚታመን ጉዳይ ነው። ነገር ግን ጥራትን ለማስጠበቅ የግድ በየቀኑ የተከታተሉ መስራት ባህል መስራትን ይፈልግ ስለነበር በድፍረት ገብተንበታል ማለት ነው። እንግዲህ አርስቶትል እንደሚለው ኳሊቲ ኢዝ ኖት አን አክት ኢት ኢዝ የሀ ቤት ብሎናል። በዚህም እኛም ይህን የጥራት የስራ አመራር ስርዓት እውቅና ስንቀበል ለጥራት የምንሰጠው ትኩረት መጨረሻ የምንሰጠው ትኩረት የመጨረሻ ደረጃ ደርሷል በሚል አይደለም ነገር ግን ቅድም ሲባል እንደነበረው እየወደቅን እየተነሳን ማሳካት አለብን ብለን የገባንበት መሆኑን በዚህ ሂደት ውስጥ እንደ ሬጉላቶሪ ተቋም እኛ ስታንዳርድ የምናወጣ በተለይ በሳይበር ደህንነት ዙሪያ ሌሎች ተቋማት እንዲተገብሩ የምናደርግ፣ ኦዲት የምናደርግ ተከታትለን የህግ ማዕቀፎችና መመሪያዎችን የምናወጣ ተቋም እንደመሆናችን ለስርዓቱ ተገዥ መሆን እንዳለብን አምነን የገባንበት መሆኑንም አነሳለሁ። በዚህ ሂደት የዛሬ ዕለት ይህን የሰርተፍ ኬት እውቅና ስናገኝ ለወረቀት ብቻ እንዳልሆነ ነገር ግን ይበልጥ ማሻሻያዎችን እያደረግን ቀጣይነት ባለው መልኩ አሰራራችንን ለማዘመን የምናለማቸው ምርቶች ዓለም አቀፋዊ ተወዳዳሪነትን በተለይ እንደ ሀገር ከያዝ ነው በራስ አቅም ሀገር በቀል የኢኮኖሚክ ሪፎርም በሚል ምርቶችን በራሳችን ከማምረት አንጻር ጥራት የራሱ አይነተኛ ሚና እንደሚኖረው ታሳቢ አድርገን እሱን ለማስጠበቅ በሶስተኛነት የምንሰጣቸው ሁሉም አገልግሎቶች ለውስጥ ሰራተኞቻችንም ለውጭ ደንበኞቻችንም የምንሰጣቸው ሰራተኞች የደንበኞቻችንን እርካታ በሚያረጋግጡ መልኩ መሆን እንዳለባቸው አምነን ነው። ስለሆነም ለተቋማችን ተልዕኮ የተልዕኮ ስኬት የጥራት ስራ አመራር ስርዓት ወሳኝ መሆኑን እንገነዘባለን። ለዚህም እንደ ተቋም ቀጣይነት ባለው መልኩ ቅድም ስገልጽ እንደነበረው የሳይበር ሴኩሪቲ ዘርፍ ተለዋዋጭ ውስብስብ ዓለም አቀፍ ምህዳር ላይ ሁሉ መወዳደርን የሚጠይቅ እንደመሆኑ በቀጣይነት ወጥነት ባለው መልኩ ለመተግበር እንተጋለን። ለዚህም በተቋማችንና በራሴ ከወዲሁ ቃል ገባለሁ። በመጨረሻ ይህን ስራ ስንጀምር ዳገት መስሎን ቅድም ስገልጽ እንደነበረው ስንሰጋ እዚህ ማዕከላችን ያሉ ፕሮፌሰር ዳንኤል ምናልባት ኳሊቲን ስናነሳ የማነለጥላቸው አማካሪያችን በአዲስ አበባ ዩኒቨርሲቲ ረዘም ያለ ልምድ እና ተሞክሮ ያላቸው ኳሊቲን የሚገልጽበት ጉዳይ ሁሌ ኢምፕረስ ስለሚያደርገኝ ሳላነሳ አላልፍም። ሲጀምሩ ሌትስ ፑት አወር ካንትሪ እንደ ማፕ ብለው ነው ያስጀመሩ ይሄ በሚል ከፍ ያለ ራዕይ ነው ያስጀመሩ። የጥራት ጉዳይ በአንድ ተቋም ውስጥ የሚገታ ሳይሆን ሀገራችንን የዓለም ካርታ ላይ ማስቀመጥ ማለት ነው ብለው ነው የጀመሩት። በዚህ ጉዳይ መግባባት እንድንችል ለአባሎቶቻችን ለሰራተኞቻችን፣ ተከታታይ ስልጠና በመስጠት ጥራት ዛሬ ካልጀመርነው ባህል ካላደረግነው መረጋገጥ እንደማይችል በእያንዳንዱ አገልግሎታችን እና ምርታችን ላይ እያካተትን እንድንሄድ ስላስተማሩን ስላገዙን እጅግ በጣም አድርጌ ላመሰግን እወዳለሁ። ሌላው በዚህ ስራ በነበረን የምዘና ስርዓት ሁላችሁም እንደምታውቁት መመዘን ከባድ ነው። እኛም ግን እንፈትሻለን፣ እንመዝናለን። ብዙ ተቋማትን እኛ ስንመዘን ግን ይቆይ ይሆን ይቅርም ግን ይሆን ብንወድቅ ምን ይሉናል፣ በተደጋጋሚ እንደ ማኔጅመንት ዲቤት ስናደርግበት የነበረ ቢሆንም እንግባ፣ ጎደለንን እየሞላልን ይሄዳለን በሚል እንድንበረታ ያደረጉን የተስማሚነት ምዘና ባይኖሩ እንደማን መዘን ብናውቅ በዛ ልክ እንሰራለን ብዬ አላስብም። እዚህ እነሱንም ከወዲሁ ላመሰግን እወዳለሁ። በሂደታችን እየተማረ የጥራት ጉዳይ እኛን እንደሚመስሉ ተቋማት በዓለም አቀፍ ተወዳዳሪ ለሆኑ አገልግሎት ለሚሰጡ ተቋማት የማያድር የቤት ሥራ ስለሆነ ምሳሌ መሆን እንችላለን፣ ትችላላችሁ። እኛ ደግሞ ከጎናችሁ ነን። የስታንዳርድ ጉዳይ መበርታት፣ መስራት፣ ኮሚትድ መሆን ነው ብለው ይህን ከአመራር ጀምሮ አይ ቲንክ መንግስቱ ዛሬ እዚህ መኖሩን አላውቅም። ከእኔ በላይ በጣም ኮንሰርንድ ሆኑ ተቋሙ ላይ ታስክ ፎርሱን እያገዘ ሲሰራ የነበረው የኢትዮጵያ ደረጃዎች ኢንስቲትዩት አመራርና ሰራተኞችን ልባዊ ምስጋና እንድሰጠቱ ይጠይቃል። በዋናነት የተቋማችን ስም ይሄ አይደለም ኢንሳ ቅድም ሲገለጽ እንደነበረው የዓለም ካርታ ላይ የኢትዮጵያን ማፕ ማስቀመጥ ይችላል በሚለው ሂደት ውስጥ ትልቁን ድርሻ ወስደው ሲተገብሩ የነበሩ የታስክ ፎርስ አባላት ምናልባትም ተቋሙ ከሰጣቸው በየቀኑ የሚሰራ አይንን እርግብ በማድረግ የማይቸልበት ስራ ጭምር አይናቸውን ሳይነቅሉ ይህንን በትርፍ ሰዓት በመስራት ኮሚትድ ሆነው የቤተሰብ የእረፍት ሰዓታቸውን ጭምር ለወራት ለሳምንታት፣ የታመሙ ቤተሰቦች ሕጻናት ያሏቸው ሰራተኞቻችን ጭምር ኮሚትድ ሆናችሁ ጀምረን እንድንጨርስ ላደረጋችሁ የታስክ ፎርስ አባላትን እጅግ በጣም አድርጌ አመሰግናለሁ። ምርመራው ላይ ኳሊቲን ስንጀምር ከፍተኛ አመራሩ በባለቤትነት ካልያዘው ፌል ታደረጋላችሁ፣ ባትሞክሩት ይሻላል፣ ደረጃዎች ኢንስቲትዩትም አማካሪዎቻችንም በተለያየ መልኩ ሲያነሱ ስለነበር እንደ ባለቤት ሆነው ለዚህ ስራ መሳካት ኮሚትድ ሆነው እንዲሳካ ላደረጉ የተቋማችን ከፍተኛ አመራሮች፣ ምክትል ዋና ዳይሬክተሮች፣ በየደረጃው ያሉ አመራሮችና አባላት በራሴና በተቋማችን ስም ከፍ ያለ ምስጋና ማቅረብ እወዳለሁ።